የእህታችንን ቤት እንግዲህ በምትመለከቱት መለከቱት መልኩ አሳምረነዋል። ውጭም እንደዚህ ተገርፏል፣ ውሃልኩም፣ በረንዳው ውስጡም ደግሞ ሊሾ ተሰርቷል። ማሻላ ተባረከላ እንግዲህ ቤቷን እንደዚህ ፏ አድርገንላታል ማለት ነው። ማሻላ ያላችሁ ማለት ነው። ለእህታችን እንግዲህ ውስጡም ጅብሰም ኮርኒስ ይሰራል። ግድግዳቹ ካለ ሙሉ ነው እንግዲህ ሙሉ ኮንትራት ውስጥ ነው የምንሰራው ማለት ነው። ስለዚህ ውድ ተመልካቾች የውጭ ሁኔታ እንግዲህ አሰላሙ አለይኩም ወራህመቱላሂ በረካቱሁ። ሰላም ደስናችሁ ውዴ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ አልሐምዱሊላህ ሁሉ ሰላም ነው። እናንተም ያላችሁበት ሰላማችሁ ብዛለኝ። ውድና ያከበራችሁ ተመልካቾች ዛሬ እንግዲህ መግቢያ ላይ እንደነገርኳችሁ ሀይቅን አለፍ ብለን እዴ ከመደረሳች በፊት በደዶ የሚባል ሰፈር ላይ የሰራነው የሆነ ቤት ነው እንግዲህ ግርፉም፣ እንዲሁም ውስጡንም ሊሾ ተሰርቷል ማለት ነው። ቤቷን እንግዲህ እንደዚህ ፏ አድርገንላታል እንዴት አያችሁት ማለት ነው። ውድ ተመልካቾች እንግዲህ በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደው መልክቷን በበጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም አሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤታችሁን የፊኒሺንግ ስራዎችን ማሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ውድ ተመልካቾች፣ ቤቱ እንግዲህ እንደምታውቁት ግርፉም በዚህ መንገድ ተገርፏል፣ እንዲሁም ውስጡም ሊሾ ሆኗል። ከዚህ ውጭ ደግሞ ጅብሰን ኮርኒስና ግድግዳ ቻክም ይሰራል። ይህ እንግዲህ 15 ቀን ውሃ መጠጣት አለበት። ከዛ በኋላ ቀጥታ ኮርኒሱም የሚጀመር ነው የሚሆነው ማለት ነው። ውሃ ልኩንም እንግዲህ በምታዩት መልኩ እንደዚህ ተተኩሷል። ውሃ ልኩ እንግዲህ መጀመሪያ የተሰራ ነው። እኛ የሰራነው ስራ አይደለም። ይሄን እዚህ አካባቢ ላይ ስለ አሰራቱ ስነግራችሁ ውሃ ልክ በጣም ጠባብ ነው እንደምታዩት ማለት ነው። ሌላ ትኩሳት፣ ሌላ ዲዛይን እንኳ ሌላ ተለያዩ ቅርጻ ቅርጾች እንዳይሰጥ ውሃ ልኩ በጣም ጠባብ ነው ማለት ነው። ስለዚህ ውሃ ልክ ቢያንስ ሰፋ ብሎ መሰራት መቻል አለበት። እንደምታዩት ሰው እንኳ ላታስቀምጥም ማለት ነው። በጣም አናሳ ነች። በጠባቡ ነው የተሰራችው ውሃ ልኳ። ለማንኛውም እንግዲህ ግርፉን እኛ ነን እንግዲህ በዚህ መንገድ ተገርፏል። ለኳርቲዝ ዝግጁ አድርገን ነው እንግዲህ የእህታችንን ቤት እየሰራ ነው ማለት ነው። ከዚህ ላይ እንግዲህ ቀጥታ ምንድነው የሚሆነው ኳርቲዝ ይሰራል ማለት ነው። የተለያዩ እሷ በፈለገችው በመረጠችው ዲዛይኖች በፕላስተር እየተቆረጡ ዲዛይን ቆንጆ ቆንጆ ዲዛይኖችን ማስቀመጥ ይቻላል። ፊት ለፊቱም እንግህ እንግዲህ እንደምታዩት ይሄንን ይመስላል። ማሻ አላህ ይህን ይመስላል። በረንዳውም እንግዲህ ሙሉ በረንዳውም ሰፊ ነው ማሻላ፣ እንደምትመለከቱት ቤቱ ክፍሉ እራሱ ውስጡ ሶስት ክፍል ይሁን እንጂ በጣም ሰፋፊ ነው ማለት ነው። ሊሾ እንግዲህ ይህን ይመስላል። የውስጡንም ስፋቱንም ታውታላችሁ ማለት ነው ውድ ተመልካቾች። እዚ ጋ ሌላው መቃን አልተገጠመለትም። ሁለት መቃን ጭምር ገጥመንላታል ማለት ነው። ክፍል ያው ካሜራው ላይ እንደዚህ ስታዩ ጠባብ ሊመስላችሁ ይችላል። ነገር ግን አራት በአራት አራት በአራት ናቸው ሁለቱ ክፍሎች ማለት ነው። አንዷ ክፍል ሁለት በአራት ነች። ሶስት ክፍል ቤት ነው እንግዲህ የውስጡ ማለት ነው። ሊሾም እንደዚህ ተሰርቷል። ማሻላ ተባረከላ አዲፉኑ ማንካ ሊሾ ተደርጓል። እንግዲህ ይሄን ከዚህ በኋላ እንግዲህ ግድግዳው ልስን ነው ከልስኑ ላይ ነው እንግዲህ ቻኪ የሚሰራው የሚሆነው ኮርኒሱን ደግሞ ጅብሰም ኮርኒስ ነው ማለት ነው። ሙሉ አልቆ ደግሞ የኮርኒሱን ሁኔታ ግርግዳቻችሁን ሙሉ የምን አይነው ሆነው የመብራት ቀበራ ጭምር እንግዲህ አልተካተተበትም። ዝቤት ላይ ከመብራት ቀበራ ጀምረን ነው የምንሰራ የሚሆነው። ሌላው መቃኑ እንግዲህ እንደምትመለከቱት ሻሸመኔ የሚባል ጣውላ ነው ማለት ነው። ይሄ እንግዲህ መቃኑ በጣም አሪፍ የሆነ ነው ቴክነሱም የምታዩት ባለ ሀያ ነው ማለት ነው። ወፍራም ነው። በሚያምር ሁኔታ እንግዲህ ተሰርቶ እንደዚህ መቃኑን የሁለቱንም ክፍሎች መቃን ገጥመናል ማለት ነው። መቃኖቹስ ስንት ተገጠሙ? እያንዳንዱ በዝርዝር የማስታወቃችሁ ነው የሚሆነው ሌላው እንግዲህ ማቴሪያል ገብቷል። እንዳያችሁት እጅብ ሰሙ ማለት ነው። ውሃ ምንም እንግዲህ የተቀዳ ነው። ምርት ይጀመራል። ቅድሚያ ምርቱ ይመረታል ማለት ነው። ከዛ በኋላ ኮርኒሱና ግድግዳቻኩም የሚሰራ ነው የሚሆነው። ውድ ተመልካቾች፣ አሰራሩን እንግዲህ የግርፉንና የሊሾን ሁኔታ እንዴት አያችሁት? ሌላው ነገር ምንድን ነው፣ ስለ ኳርቲስ እና ሽምብራ ግርፍ ደግሞ የምነግራችሁ ነገር ቢኖር ቀጥታ ከዚህ ላይ ሽንብራ ግርፍ ማስገረፍ ካሰባችሁ ሽምብራ ግርፍም ማስገረፍ ትችላላችሁ። ሽምብራ ግርፍ ከተገረፈ ምንድን ነው የሚሆነው? ቀጥታ ቀለም ነው መቀባት የሚቻለው፣ ኳርቲዝ ሊሰራ አይችልም ማለት ነው። ቀጥታ አሸዋ ያስፈልጋችኋል፣ ስሚንቶ ያስፈልጋችኋል ማለት ነው። ለቀጣው ስራ ሽምብራ ግርፍ ከታሰበ በኋላም የሚሰራው ምንድን ነው? ቀለም ነው እንጂ ኳርቲዝ አይሰራም ማለት ነው። ኳርቲዝ ማሰራት ካሰባችሁ ደግሞ ሽምብራ ግርፍ አይገረፍም። ልክ እንደዚሁ እንዳያችሁት በልሙጡ እንደዚህ ይገረፍና ይቆያል። ማሰራት ባሰባችሁ ሰዓት፣ እንግዲህ በቀጥታ ከዚህ ግርፍ ላይ ኳርቲዙን ማሰራት ትችላላችሁ። ለኳርቲዝ እንግዲህ አሸዋ ሲሚንቶ አያስፈልጋችሁም። ኳርቲዙ ራሱ የራሱ የሆነ ከለር ወይም ቀለም አለው፣ እንደ አሸዋነት አለው ቀጥታ ከዚህ ላይ የሚሰራ ነው የሚሆነው። የተለያዩ ዲዛይኖችን ደግሞ መጠቀም ካሰባችሁ ምንድን ነው የሚሆነው በቀጥታ በፕላስተር ነው የሚቆረጡት ማለት ነው። የምትፈልጉት የትኛውም አይነት ዲዛይንን መጠቀም ይቻላል በፕላስተር ሲሆን፣ በጣም የመረጣችሁትን ሀሳብ እንኳ ብትቀይሩ መቀየር ይችላል። ለምሳሌ እንደዚ ካስገረፋችሁት በኋላ ለኳርቲ ዝግጁ አድርጋችሁት የተለያየ ዲዛይን በግርፉ ቢሰራ ኋላ ሀሳብ ቀይራችሁ ላሰራ ብትሉ በፕላስተሩ ቢሆን ምንም የሚያበላሸው ነገር አይኖርም ማለት ነው። በእርግጥ በኳርቲዙ ሊደፈን ይችላል ያን እንትን ያን አድርጋቸው ከምታደርጉ ግን ቀጥታ እንደዚሁ በልሙጡ ይሰራ እና ምንድነው በፕላስተሩ ዲዛይኖቹ መቆራረጡ የተሻለ ነው ማለት ነው። በዚህ መንገድ መሰራት ይችላል። ስለዚህ የታችን ቤት እንግዲህ አሁን ለኳርቲዝ ዝግጁ ነው ማለት እንችላለን ማለት ነው። ብዙ ጊዜ ሽምብራ ግርፍ የተገረፈ ቤት ኳርቲዝ ይሰራል እንዴ እያላቸው ስጠይቁ ስለነበር ጥያቄ ያመጣሁላችሁ። ሽምብራ ግርፍ ከተገረፈ ኳርቲዝ አይሰራም። ቀለም ብቻ ነው የሚቀባው። የተለያዩ ቀለሞችን ተጠቀማችሁ ቀለም መቀባት ትችላላችሁ። ለኳርቲዝ ግን ቀጥታ ከሁለት በአንድ ግርፍ ላይ ነው ሊሰራ የሚችለው። ሽምብራ ግርፍ ሳይገረፍ ማለት ነው። ይህን ይመስላል እንግዲህ ውድ ተመልካቾች። የእህታችንን ቤት እንግዲህ ማሻላ የደስታ ቤት ያደርግላት ማለት ነው። ሀገሯ ገብታ በሰላም የምትኖርበት ያደርገው እንሻላህ። ቀጣይ ደግሞ ጅብሰሙ ይሰራና 15 ቀን ውሃ ይጠጣል። ይሄ እንግዲህ እኛም ጎን በጎን ምርት ይመረታል። ቀጥታ በቅርብ ኮርኒሱም ግድግዳ ቻኩም የሚሰራ ነው የሚሆነው። ሙሉ እንግዲህ ስንት ወሰደ፣ ስንት ጅብሰም ወሰደ፣ ሰጋቱራ፣ ባለሙያ ጠቅላለ ብሎ ቤቱ ከግርፍ ጀምሮ እስከ የውስጥ ኮርኒስና ግድግዳ ጠቅላላ ስንት ወሰደ፣ በቅርብ ሙሉ መረጃውን የማቀርበላችሁ ነው የሚሆነው ማለት ነው። እንደነገርኳችሁ ቤቱ እንግዲህ ከዚህ ስራ ነው የጀመርነው። መብራቅ ቀበራም ገና ነው። መቃን ውስጥ እንዳሳያችሁ መቃንም ተገጥሟል። ሊሾ፣ ከዛ ላይ ግድግዳ ቻክ እና ኮርኒስ ነው እንግዲህ ተባብለን የሰራ ነው ውለታ። ይህን ስራ የጀመርነው ነው ማለት ነው። ቤቱም እንግዲህ ውጭም ውስጡንም ያያችሁትን ይመስላል። በቅርብ ደግሞ አልቆ የምናየ የሚሆነው እንሻላ ሰፋፊ ነው፣ ክፍልም ለዲዛይን ምቹ ነው። የሰጡትን ዲዛይን መቀበል ይችላል ቤቱ። ማሻላ ተበረከላ ፎ አድርገን እሷ በመረጠችው እኛም እንደ ሀሳብ ደግሞ ይህ ቢሆን የተሻለ ብለን ዲዛይን ሷ ጋር ምርጥና ለዚህ ቤት ምርጥ ይሆናል ብለን ያሰብነውን ዲዛይን የምንሰራው ነው የሚሆነው። በረንዳው ላይ እንዲከዙስ ከፈቱ በጣም ጠባቡ ክፈፎች ናቸው እዚህ ላይ የተሰሩት እነዚህ። የበረንዳውንም ክፈፎች ጭምር ይቀየራሉ። እነዚህንም እንቀይራለን። ምክንያቱም ውበቱን ያጠፋዋል ማለት ነው ክፈፍ ከፍት ሰፋ ያለ ባለ ሀያ የሚባል አለ። እሱን ከፈፍ ቢሆን ያሳምራል። የምታዩት ቤቱ ላይ የተጠቀሙት መቃኖች ቤቱ ሲሰራ ጠበብ ይላሉ። ስለዚህ እግረ መንገድ ለሌሎች ትምህርት ይሆናል ብዬ ነው። መቃን ሰፋ ያለውን ስትጠቀሙ በጣም ውበት ይኖረዋል ቤቱ። እሱን ተጠቀሙ። ውድ ተመልካቾች ለዛሬ ያስኩላችሁ ይህን ይመስላል። በሌላ አሪፍና አስተማሪ ቪዲዮ እስከምንገናኝ በያላችሁበት አለም ዳርቻ ሰላማቸው ይብዛለኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ